ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ ወዳጆቻችን ቤተሰቦቻችን፣ እንደምን አላችሁ? እንደምን ከረማችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ደግሞ ጥሩ ነገር ይዘንላችሁ መተናል። በመጀመሪያ ግን ይህንን የቲክቶክ አካውንታችንን ፎሎ አድርጉ፣ ሸር ኮፒ ሊንክ አድርጉ፣ ላይክ አድርጉ። ዩትዩብ አካውንታችንን ደግሞ ባዮ ላይ ያስቀምጠንላችኋል፣ ከላይ በዛ ገብታችሁ ሰብስክራይብ አድርጉ። ከዚያ በኋላ መልካም መልካም ነገርን ታገኛላችሁ ማለት ነው። እዚህ ላይ የምንለቃቸው ሁሉ ነገሮች ለመልካም ነገር እንድትጠቀሙበት እንጠይቃቸዋለን። ለክፉ ነገር የሚሆኑ ነገሮችን እኛም እዚህ ጋር እናስቀምጥም። ቢሆንም ግን ያንን ነገር ለመልካም እንጂ ለመጥፎ ነገር እንዳትጠቀሙ በዚህ አጋጣሚ ልንገልጽላችሁ እንወዳለን ማለት ነው። እንግዲህ ብዙዎች ስጠይቁን ነበረ በውስጥ መስመር፣ እድሌ በጣም ጠማማ ነው፣ እንዴት አድርጌ እድለኛ መሆን እችላለሁ? አዳዲስ እድሎችንስ እንዴት አድርጌ ወደ ራሴ መሳብ እችላለሁኝ? ሁሌም በሄድኩበት ቦታ፣ በስራ ቦታ፣ በኖሬም ላይ በሚሄድበት ቦታ ሁሉ እድሎች ከፊቴ እንዲቀድሙ፣ እድለኛ እንዲሆን ምን ማድረግ አለብኝ ብላችሁ በጣም ስትጠይቁ የነበራችሁ አላችሁና፣ ዛሬ ያንን ነው ይዘንላችሁ የመጣ ነው። በመጀመሪያ የሚፈለገው ነገር ምንድን ነው? አዲስ ያልተለበሰ ቀለበት ትገዛላችሁ ማለት ነው ከሱቅ ያ ማለት ለምሳሌ የብር ቀለበት ሊሆን ይችላል የወርቅ ቀለበትም ሊሆን ይችላል ብቻ ከእናንተ የማይለይ እናንተ የምትወዱትን የቀለበት አይነት ትገዛላችሁ ለወንድም ለሴትም ማለት ነው ከዚያ በኋላ በዚህ ቪዲዮ መጨረሻ ላይ ደግሞ የምናስቀምጥላችሁን አስማታዊ ቃል አለ ወይም ጠልሰም አለ። ያንን ጠልሰም በነጭ ወረቀት ላይ በቀይ እስክብርቶ ከጻፋችሁ በኋላ ቀለበቱንና ያንን አስማታዊ ቃል አንድ ላይ አድርጋችሁ በሳጥን ውስጥ ለአስራ ሁለት ቀን በጨው ሸፍናችሁ ታስቀምጡታላችሁ ማለት ነው። ከዚያ በኋላ በአስራ ሁለተኛው ቀን ትነሱና ያንን ጨው ወደ ሌላ ቦታ ታፈሱትና ቀለበቱን አንስታችሁ ቧንቧ ስር አስቀምጣችሁ የቧንቧ ውሃ የተወሰነ እንዲፈስበት ታደርጉታላችሁ ማለት ነው። ያ ማለት ተነካሪ እንዲኖረው እድሎች ወደ እናንተ በደንብ አድርገው እንደዛ እንደ ቧንቧ ውሃ እየወረዱ እንዲመጡ የሚገልጹ ስለሆነ እንደዛ ታደርጉታላችሁ ማለት ነው። በመጨረሻ ላይ ቀለበቱን አንድ ወደ ምስራቅ፣ አንድ ወደ ደቡብ አንድ ወደ ሰሜን አንድ ወደ ምዕራብ አድርጋችሁ በአራት ማቅጣጫዎች እየጣላችሁ ታነሱትና በመጨረሻ ላይ እጃችሁ ላይ ታደርጉታላችሁ ማለት ነው። ያ ቀለበት ሁሌም ከእጃችሁ መለየት የለበትም። ያንን ካደረጋችሁ በኋላ በቀጥታ እድሎች ወደ እናንተ ይመጣሉ። የምትፈልጓቸው ነገሮች ሁሉ ይሳካሉ። በቃ መልካም መልካም ነገሮች በሙሉ ወደ እናንተ እየተሳቡ እንደ ማግኔት ይመጣሉ ማለት ነው። ስለዚህ ይህንን ተጠቀሙበት፣ ለመልካም ነገር ነውና ተጠቀሙበት። እን እንችላለን በተረፈ ቲክቶካችንን ፎሎ አድርጉ፣ በደንብ እንዲታይ ለሌሎችም ሸር አድርጉ። የዩቱዩብ አካውንታችንን ደግሞ ባዮ ላይ ስላለላችሁ እሱንም ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ኮሜንት ካላችሁ ጻፉ፣ ሜሴጅም ካላችሁ ባዮ ላይ ባስቀመጥንላችሁ የቴሌግራም የሜሴጅ መቀበያችን ላይ መጻፍ ትችላላችሁ። ከዛ በተረፈ በሚቀጥለው ደግሞ በጣም የሚገራርሙ የሚገራርሙ የጥበብ አይነቶችን ወደ እናንተ እናደርሳለን። እናንተ በነጻ ያገኛችሁትን ለሌሎች ሰዎች ሼር አድርጉ። ከእናንተ የሚጠበቀው ቲክቶካችንን ፎሎ ማድረግ ብቻ፣ ማየት ኮሜንት መስጠት ብቻ ነው። ከዛ ውጭ ምንም የሚጠበቅ ነገር ስለሌለው ይህንን አድርጉ። እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።